ታላቁ የህዳሴ ግድብ በኢትዮጵያውያን ብርቱ ልጆች ከአፍሪካ ለአፍሪካ የተሰጠ ገጸ በረከት እንዲሁም ጣፋጭ ፍሬው ከኢትዮጵያውያን ባለፈ ለተፋሰሱ ሀገራትም ብስራት ስለመሆኑ በርካቶች ይመሰክሩለታል። ይህ በኢትዮጵያውያን ጥንካሬ የተገነባውና ሊጠናቀቅ ጫፍ ላይ የደረሰው የኢትዮጵያ ህዳሴ ግድብ ሙሉ በሙሉ ሲጠናቀቅ ለኢኮኖሚ እድገትና ግስጋሴ ወደፊት ለማስፈንጠር ሚናው የጎላ ስለመሆኑም ይታመናል። ይልቁንም አድዋ፣ ቀደምት ኢትዮጵያውያን ለነፃነት የተዋደቁበት የተደረገበት ደማቅ የታሪክ ምዕራፍ ሲሆን ታላቁ የኢትዮጵያ ህዳሴ ግድብ ደግሞ ለኢኮኖሚ ሉዓላዊነት አይተኬ ዋጋ የተከፈለበት የዚህ ትውልድ የብሔራዊነት ማሳያ ነው ይላሉ ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉ የውሃ ተመራማሪዎች። ጠቅላላ ህዝብን ሞባላይዝ የሚያደርግ አይዲዮሎጂ ከሆነ የሚያንቀሳቅስ አይዲዮሎጂ ሲሆን የሚያንቀሳቅስ ሪኦት ሲሆን ህዝብ አንድ ላይ ይነሳል

አይደለ እንዴ ይልቁንም የታላቁ ህዳሴ ግድብ መጠናቀቅ ሀገሪቱ እድገቷን የምታፋጥንበት ምርታማነቷን የምትጨምርበት በከፍተኛ ደረጃ የስራ ዕድል የሚከፈትበትንም እድል የሚፈጥር እንደሆነም ተመራማሪዎቹ ያስረዳሉ ከዛም ባለፈ ኢትዮጵያውያን ነጋቸውን እንዴት በጋራ መገንባት እንደሚችሉም በሚገባ ያሳዩበት ዳግማዊ አድዋ በመሆኑ ታሪክ ራሱን ደገመ ሲሉ ያነሳሉ በአድዋ የሰራው ተአምር ታሪክ ጀግንነት ጀብዱነት እዚህ ደግሞ በልማት አሳየ። በሰላማዊ መንገድ አሳየ። ከአሁን በኋላ ኢትዮጵያ ሌላ ሬኔሳንስ ዳም አትሰራም ብሎ ማንም በዓለም አቀፍ ግንኙነት አስብም። ዓለም አቀፍ ታሪክም ሰርቷል ህዳሴ። በዓለም ላይ በውሃ ግድብ ያውም ለኤሌክትሪክ ኃይል በሚገደብ ግድብ ምክንያት አስራ አንድ ጊዜ ለጸጥታው ምክር ቤት የቀረበች ሀገር ብቸኛ ኢትዮጵያ ነች። ዩሲ እንግዲህ ይህን ያህል ነው የተለፋው። ይህን ያህል ነው ችግር ውስጥ የገባ ነው። እና ከዚህ አንጻር ታሪካዊ ነው። ለአፍሪካ ትልቅ ምሳሌ የሆነ ነው። ግድቡን እውን ለማድረግ ኢትዮጵያ ከሴራ ዘመቻ እስከ ዛቻና ማስፈራሪያዎች የደረሱ እንቅፋቶችን አልፋለች። በተለይም የግድቡ ግንባታ ወደማይቀለበስበት ደረጃ በደረሰባቸው ያለፉት ዓመታት ፈተናዎቹ ቀላል አልነበሩም፣ የሚሉት ተመራማሪዎቹ ግድቡ ለኢትዮጵያውያን የወለውነታቸው የጋራ አቅማቸው፣ እንዲሁም የአንድነት ተስፋቸው በግልጽ የተንጸባረቀበት የአይበገሬነት ምልክት በመሆኑ ከዳር ሊደርስ ችሏል። ይህንን ለግድቡ የታየውን የማይናወጥ አንድነት በማጎልበት ለሌሎች የልማት ተግባራት መዋል ይገባል ባይ ናቸው። አንድ ፖለቲካል ዩኒቲው መምጣት አለበት። ለሌሎቹ አሁን ስ ከህዳሴ የበለጠ ህዳሴ ይሰራል። አይዲዮሎጂካል ዩኒቲ፣ ፖለቲካል ዩኒቲ፣ ሳይኮሎጂካል ዩኒቲ ዋንስ መፈጠር አለበት። ይሄ ጥሩ ምሳሌ ነው። ጥሩ ፋውንዴሽን ጥሏል። ገና ብዙ ህዳሴዎችን መስራት ይቻላል። ዋይ ኖት ቢኮ ህዝብ ታሪክ ሰሪ ነው እንላ እናምናለን ታሪክ አልሰራ። የህዳሴ ግድብ ታሪካዊነት እንዴት ይገለጻል? ኢትዮጵያን በራሳቸው ገንዘብ የሰሩት ትልቅ ፕሮጀክት መሆኑ፣ ይሄ ታሪክ የሚረሳው አይደል። የህዳሴ ግድቡ ዛሬ ላይ ለመድረሱ የኢትዮጵያ መንግስትና ህዝብ የከፈለው ከፍተኛ መስዋዕትነት የሚዘነጋ አይደለም።